እዚህ ለመድረሴ ብዙ ከፍ ያለ የሚለው በሌማት ትሩፋት መርሃ ግብር በጥምር ግብርና የተሰማራው የጋምቤላው ባለ ታሪካችን የነበሩኝን ጥሪቶች አሟጥጬ በዚሁ ስራዊ ያለው፣ አሁን ላይ ግን የልፋቴን ፍሬ እያጨድኩ ነው ይላል። ሸንኮራዎች አሉ፣ ሙዝ አለ፣ ማንጎ አለ፣ የተለያዩ አይነት አትክልቶች ይገኛሉ። እዚህ ሰርቼ ያው ለውጥ ያየሁባቸው ነገር ደግሞ ለማህበረሰቡ ለማድረስ ያው አልሐምዱሊላ እንዳያችሁት እየሰራው ነው ያሉት። ብርቱካን አለ፣ ሎሚ አለ፣ ዘይቱን አለ፣ ማንጎ፣ ፓፓያ፣ ግሽታ ያው የፍራፍሬ አይነት እዚህ የሌለውንም ከሌላ ቦታ እያመጣሁ እያላመርኩ ነው ያለሁት። እንዳያችሁት ቡናም ሞክሬ ያለሁት ተሳክቷል። ኦልሬዲ አንድ ነጥብ ስምንት ሄክታር መሬት በሚሸፍነው የእርሻ ማሳው የፍራፍሬ፣ የንብ ማነብና ሌሎችም ምርቶችን የሚያመርተው እሱ አሁን ካለበት የጥምር እርሻው በተጓዳኝ ለብቻው የንብ ማነቤ እንዳለውም ያነሳል። ትንሽ ለቤተሰቦቼ ብዬ ለልጆቼ ብዬ እሸት ለመቁረጥ ያስቀመጥኩት ቀፎ ነው እንጂ ተመዝግን አይቶታል። ባለፈው ክልል አሳን ተፈጥሮ አሳን እንስሳ መጥቷል። ሌላ ቦታ ላይ ወደ መቶ ሀያ የሚደርሱ በራሴ ጥረት እያመጣሁት ባህላዊና ዘመናዊ ቀፎችን የሰራው ያለው ቦታ አለ። የተለያዩ ፍራፍሬዎችና ለአረንጓዴ አሻራ የሚሆኑ ችግኞችን በማፍላት ተጨማሪ ገቢን እያመነጨ እንደሚገኝ የሚጠቅሰው ወጣቱም አጠቃላይ ካፒታሉ ከ20 ሚሊዮን ብር በላይ መድረሱን ያነሳል። እዚህ ለመድረሴም የአካባቢው መስተዳድር ድጋፍ እየላቀ ነበር ነው ያለው አሳና እንስሳ ያው ድጋፍ አድርጎልኛል። ቀፎ አምጥተዋል። ዶሮም ሰጥቶኝ ያው እያባዛውን ያለው በራሴ የሀበሻ ዶሮ ገዝቼ እነሱ የፍረኝ ሰጥቶኝ ነበሩ። ያን እያባዛሁ ነው ያለሁት። ብዙ በስተዋል። አልሐምዱሊላህ። ፍየሎችም አሉ፣ ከብትም አለኝ። በዚያው ሾንኮሮን እየቆረጥኩ የሚያበላው ወደ ሳር ሊበሉ ሄዱ ነው እንጂ ያው ጥምር አድርገ እየሰራ ነው ያለው የጋምቤላ ክልል ለሌማት ትሩፋት መርሃ ግብር በተለይ ለእንስሳት ሀብት ልማት ተስማሚና ምቹ ስነ ምህዳር ያለው እንደሆነ ይነገራል። በከብት በዶሮ እርባታ በንብ ማነብና በአሳ ሀብት ልማት እምቅ አቅም አለው። በቅርቡ በዶሮ እርባታ ተደራጅተው ስራ የጀመሩ ማህበራት ውጤታማነትም ለዚህም አይ ነው። አሁን ላይ በአጠቃላይ ወደ አንድ ሺ ዶሮዎች ናቸው ያሉት በፋርማችን እነሱም ለእንቁላል ናቸው እንቁላል ዝርያዎች ወይም ቦቫንስ ብራውን የሚባሉ የእንቁላል ምርት ብቻ ናቸው። ነገር ግን ከቀጣይ ሳምንት በኋላ ደግሞ አዲሱ ፋርማችንን በማጠናቀቅ ወደ 2500 ጫጭቶች ለስጋና ለእንቁላል የሚሆኑ ኦልሬዲ ከይቶች ክን ጋር በመነጋገር ትእዛዝ አዘናል። ወደ ነዛም ጭምር ማስፋፊያ ልንሰራ ተዘጋጅተናል ማለት ነው። ከክልሉ እንስሳትና ዓሳ ሀብት ልማት ቢሮ የተገኘው መረጃ እንደሚያመለክተው በዳልጋ ከብት፣ በንብ ማነብ፣ በዶሮ እርባታ ያለው አቅም እጅግ ከፍተኛ መሆኑን ያመለክታል። የባሮና አልዌሮ ተፋሰስን ማዕከል ያደረገው የአሳ ሀብቱም በየዓመቱ ከ15 እስከ 170 ቶን ምርት የሚታፈስበት ሆኗል። የሌማት ትሩፋት መርሃ ግብሩ በክልሉ ተግባራዊ መደረጉ እነዚህንም እቃብቶችን በመጠቀሙ ረገድ መነቃቃትን የፈጠረ ነው። የሌማት ትሩፋት የሚባለው እንትን ከጀመረ ወዲህ ብዙ ሰው ወደዚህ ስራ ተሰማርቷል። እንደ ክልላችን የሌማት ትሩፋት ሲጀምር አንድና ሁለት ብለን ነበር ምን ቆጥሮ አሁን ግን በከተማ ብቻ የሌማቱ ትሩፋት ኢኒሼቲቭ ከተጀመረ ወዲህ አሁን በከተማ ብቻ ወደ አርባ የሚሆኑ በዶሮ የተሰማሩ እንትኖች አሉ፣ ማህበራት አሉ። በ2017 አንድ መቶ የወተት መንደር ለማቋቋም ነበር አላማችን የነበረው። አሁን ጋምቤላ ከተማ ብቻ ከመቶ በላይ መንደሮች በዚህ ዙሪያ ላይ የወተት መንደሮች አሉ። በክልሉ ያሉ ዞኖችና ወረዳዎችም እንዳላቸው ጸጋ ልክ የዘርፉን ተጠቃሚነት ለማጎልበት ትኩረት ተሰጥቷቸዋል ነው የተባሉም። የክልሉ እንስሳትና ሀሳ ሀብት ልማት ቢሮም ከአጋር አካላት ጋር በመቀናጀት እየሰራ መሆኑንም ጠቅሷል። በመጃንግ ዞን በከፍተኛ ሁኔታ የማር ምርት ስላለ እንደምታውቁት፣ በሀገር ደረጃ ተወዳድሮ አንደኛ የሆነ ንጹህ ማር ያለበት አዳልትሬሽን ውጭ የሆነ የተሻለ ጣዕምና የተሻለ ሜዲካል ቫሊዩ ያለው ማር መጃንግ ወረዳ መጃንግ ዞን ላይ ይገኛል። እና ይሄንን ወጣቶችን አደራጅተን ማቀነባበሪያ ከኤልአርፒ ከሚባል ድርጅት ቆላማ እና ቆላማ ተጽዕኖ ሪሲሊንሴ ላይ የሚሰራ ድርጅት ጋር በመሆን ማቀነባበሪያ ያቀርበንላቸው ያንን እየሰሩ ያሉበት ሁኔታ አለ። ከዚህ ባለፈም ለበርካቶች የስራ ዕድል በሚፈጥር መልኩ የተለያዩ ድጋፎችን ከማድረግ ባለፈ የዘርፉን ምርታማነት ለማሳደግ ተግባራዊ ስራ ስለመከወኑም ተመላክቷል። በተለይ የፍየሎች አሁን ከሚመዝኑት ኪሎ የበለጠ እንዲጨምር የመኖ አዘጋጃጀ ተጨማሪ መኖዎች ስራ ላይ የተሰራ ነው። በዶሮዎችም፣ በተመሳሳይ አሳዎችም ጭምር ከብቱ ጥሩ ምርት እንዲሰጥ ከብቶቹን ደልቦ ለገበያ ሊቀርቡ የሚችሉበት ሁኔታ እንዲፈጠር በቀጣይ በደንብ ታቅዶ ሊሰራ የሚችልበት ሁኔታ እንዲፈጠር የሚያስችል አሁን ወተት ጋምቤላ ላይ በጣም ከሌላው ቦታ በተለየ መልኩ ለገበያ የሚቀርብበት ሁኔታ አለ። ጎደሬ በተወሰነ ደረጃ ማየት የሚቻልበት የዶሮ እርባታ፣ ማር ምርት ማራን ጋምቤላ በስፋት የሚታወቅበት ነው። እነዚህን በቀጣይ የተለያዩ አጋር አካላት አግኝተን አንዳንድ የፕሮጀክት አሳቦች እየተሰሩ ነው ያሉት።